እና ደስ ብሎኛል። በዚህ ቦታ የእግዚአብሔር መንፈስ አለ። ስንቶቻችሁ ታምናላችሁ? የእግዚአብሔር መንፈስ በደንብ ነው የተሰማኝ። ደስ የሚል የእግዚአብሔር መንፈስ በዚህ ቦታ አለና እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ከዚህ በፊት ዛሬ ሙሉ ቀን ለቅሶ ምን ምን ስል ስለዋልኩኝ መዝሙር ስትዘምሩ ልቤን በጣም ከፍ አደረገውና ደስ የሚል መንፈስ ተሰማኝ። ሜታይ እጅግ አድርጌ አመሰግነዋለሁ። በእውነት በአገልግሎቱ ታማኝ አድርጎ የጠራኝን የሾመኝን አምላኬ እጅግ አድርጌ አመሰግነዋለሁ። ያው ከኔ መልካም ነገር ተገኝቶ ወይንም በዚህ በቅስናውም በቴዎሎጂውም ተምሬ ሳይሆን እግዚአብሔር እንደዚሁ በጸጋ ሸፍነው ስለመረጠኝ ጌታይን ሳላ መሰገነ ማነት አልፈልግም። ጌታዬን እጅግ ጋር አመሰግነዋለሁ። ዛሬ እንግዲህ ሰሞኑን በሙሉ ከሌላ በጣም ግሩም የሆነ ፕሮግራም ነበረ፣ ስለ ቅዱስ ነበረ ስንነጋገር ለማመድ የነበረው ፓስተርም እየቀረጸው ነበረ። ከንትንት ደግሞ ድምፅ በትንዲት ቃል ዩቱብም ላይ ታገኙታላችሁ። ከዛ በፊት እንግዲህ መሬት ጥቅሳችን አርጌ የወሰድኩት ዮሐንስ ሁለት 11 ነው ዮሐንስ ሁለትን 11 ከአንድ እስከ 11 ያለውን ነው ግን በቀላ ያጠራርጌ ለማንበብ ሞክራለው እሱን የዛሬውን ከባዶነት ወደ ሞልቶ መፍሰስ ይላል ከባዶነት ወደ ሞልቶ መፍሰስ ይላል እና በጌታ ስም አነበዋለሁኝ እንግዲህ እናንተ ትከተልኛላችሁ ማለት ነው እንደዚህ ይላል። በሶስተኛውም ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። ይል የወይን ጠጅን ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለቻቸው፣ አለችው። ይቅርታ። ኢየሱስም አንቺ ሴት፣ ከአንቺ ጋር ምን አለኝ? ጊዜዬ ገና አልደረሰም። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጎ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ ስድስት የድንጋይ ጋኖች ከዚ በዚያ ተቀምጠው ነበር። እያንዳንዳቸው ሁለት ወይም ሶስት እንስራ ይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው እስከ አፋቸው ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውንም የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ካሙን የወይን ጠጅ እስካሁን አቆይተሃል።